እውቀት በሌላቸው ቃላት ዕቅዴን የሚያጨልም ይህ ማን ነው? እንደ ሰው ተዘጋጅ፣ ጠይቀህም አለው። አንተም ትመልስልኛለህ። ከብዙ ዘመናት በፊት በኦጽ ምድር ኢዮብ በሚባል አንድ ሰው ይኖር ነበር። እርሱ ነቀፋ የሌለበት ቅን፣ እግዚአብሔርን የሚፈራ ክፉንም የሚጠላ ነበር። ኢዮብ በታላቅ ሀብትና በትልቅ ቤተሰብ የተባረከ ነበር። ሰባት ወንዶች ልጆች እና ሶስት ሴቶች ልጆች ነበሩት። ሰባት ሺህ በጎች፣ ሶስት ሺህ ግመሎች፣ አምስት መቶ ጥማድ በሬዎች እና አምስት መቶ አህዮች ነበሩት። ብዙ አገልጋዮችም ነበሩት። ኢዮብ በምስራቅ ካሉ ሰዎች ሁሉ ታላቅ ነበር። ልጆቹ በየልደታቸው ቀን በየቤታቸው ግብዣ ያደርጉ ነበር። ሶስቱንም እህቶቻቸውን አብረዋቸው እንዲበሉና እንዲጠጡ ይጋብዙ ነበር። የግብዣው ጊዜ ሲያልቅ ኢዮብ እንዲነጹ ያደርግ ነበር። በማለዳም ለእያንዳንዳቸው የሚቃጠል መስዋዕት ያቀርብ ነበር። ምናልባት ልጆች የኃጢአት ሰርተው በልባቸው እግዚአብሔርን ሰድበው ይሆናል ብሎ ያስብ ነበር። ይህ ኢዮብ የዘወትር ልማዱ ነበር። አንድ ቀን መላእክት በእግዚአብሔር ፊት ሊቆሙ በመጡ ጊዜ ሰይጣንም ከእነርሱ ጋር መጣ። እግዚአብሔርም ሰይጣንን፣ ከወዴት መጣህ? አለው። ሰይጣንም ምድርን ስዞርና ወዲያ ወዲህ ሲል መለሰ። እግዚአብሔርም ባሪያዬን ኢዮብን አስተውለኸዋልን? በምድር ላይ እንደሱ ያለ ማንም የለም፤ ነቀፋ የሌለበትና ቅን፣ እግዚአብሔርን የሚፈራ ክፉንም የሚጠላ ነው አለው። ሰይጣንም ኢዮብ እግዚአብሔርን የሚፈራው በከንቱ ነውን? አንተ በእርሱና በቤተሰቡ ባለውም ሁሉ ዙሪያ አጥር አላደረክምን? የልጁን ሥራ ባርከሃል፤ መንጋዎቹንና ከብቶቹን በምድር ላይ ተስፋፍተዋል። ነገር ግን አሁን እጅን ዘርግተህ ያለውን ሁሉ ንካ በእርግጥም በፊትህ ይሰድብሃል፣ ሲል መለሰ። እግዚአብሔርም ሰይጣንን፣ እንግዲህ ያለው ሁሉ በእጅ ነው፣ ነገር ግን በእርሱ ላይ እጅህን አታንሳ አለው። አንድ ቀን ኢዮብ በቤቱ ሳለ አንድ መልእክተኛ መጥቶ በሬዎቹ እያረሱ፣ አህዮቹን በአጠገባቸው ሲሰማሩ፣ ሰብአውያን በድንገት መጥተው ወሰዷቸው፣ አገልጋዮቹንም በሰይፍ ገደሉ። እኔ ብቻ ለአንተ ልነግር አመለጥኩ አለው። እርሱም ገና ሲናገር ሌላ መልእክተኛ መጥቶ የእግዚአብሔር እሳት ከሰማይ ወርዳ በጎችንና አገልጋዮችን አቃጠለች። እኔ ብቻ ለአንተ ልነግር አመለጥኩ አለ። እሱም ገና ሲናገር ሌላ መልእክተኛ መጥቶ ከለዳውያን ሶስት ጭፍራ ሆኖ መጥተው ግመሎችን ዘርፈው ወሰዷቸው፣ አገልጋዮቹም በሰይፍ ገደሉ። እኔ ብቻ ለአንተ ልነግር አመለጥኩ አለው። እርሱም ገና ሲናገር ሌላ መልእክተኛ መጥቶ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ግብዣ ላይ ሳሉ ድንገት ከበረሃ ታላቅ ንፋስ መጥቶ የቤቱን አራት ማዕዘናት መታው በላያቸውም ወደቀ ሞቱም። እኔ ብቻ ለአንተ ልነግር አምልጬ መጣው አለው። በዚህ ጊዜ ኢዮብ ተነስቶ ልብሱን ቀደደ፣ ራሱንም ላጨ። ከዚያም ወደ ምድር ላይ ወድቆ ሰገደ። እንዲህም አለ፣ ራቁቴን ከእናቴ ማንጸን ወጣው፣ ራቁቴን እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስብ የተባረከ ይሁን አለ። በዚህ ሁሉ ኢዮብ እግዚአብሔርን በስህተት በመክሰስ ኃጢአት አልሰራም። ይህ አስደናቂ ታሪክ በእምነት ጽናት ላይ የሚያጠነጥን ነው። መንፈሰን የሚያነቃቁ ታሪኮችን መከታተል ከፈልጋችሁና እስካሁን ሰብስክራይብ ካላደረጋችሁ እባካችሁ የቻናላችን ቤተሰብ መሆን አትርሱም። እንደዚህ አይነት ቪዲዮዎችን ለመስራት ረጅም ጊዜ ስለሚወስድብን ሰብስክራይብ በማድረግና የደወል ምልክቷን በመጫን ብታበረታቱን ደስ በሌላ ቀን መላእክት በእግዚአብሔር ፊት ሊቆሙ በመጡ ጊዜ ሰይጣንም ከነርሱ ጋር መጣ። እግዚአብሔርም ሰይጣንን ከወዴት መጣ አለው። ሰይጣንም ምድርን ስዞርና ወዲያ ወዲህ ስል መለሰ። እግዚአብሔርም ባርያን ኢዮብን አስተውለዋልን? በምድር ላይ እንደርሱ ያለ ማንም የለም፣ ነቀፋ የሌለበትና ቅን፣ እግዚአብሔርን የሚፈራ ክፉንም የሚጠላ ነው። አንተ ያለ ምክንያት እንድጎዳው ብታነሳሳኝም እርሱ አሁንም ቅንነቱን እንደያዘ ነው አለው ሰይጣንም ቆዳ ለቆዳ ሰው ለህይወቱ ያለውን ሁሉ ይሰጣል። ነገር ግን አሁን እጅህን ዘርግተህ ስጋውን፣ አጥንቱን ንካ፣ በእርግጥም በፊትህ ይሰድብሃል ሲል መለሰ። እግዚአብሔርም ሰይጣንን እንዲህ አለው እርሱ በእጅህ ነው፣ ነገር ግን ህይወቱን አትርፍ አለው። ስለዚህ ሰይጣን ከእግዚአብሔር ፊት ወጥቶ ኢዮብን ከእግሩ ጫማ እስከ ራስ ጸጉሩ ድረስ የሚያሰቀይ ቁስል መተው። ኢዮብም የተሰበረ የሸክላ ዕቃ ወስዶ አመድ ላይ ተቀምጦ ራሱን ይፍቅ ነበር። ሚስቱም አሁን ቅንነትን ይዛሃልን? እግዚአብሔርን ስደብና ሞት አለችው። እርሱም እንደ ሞኝ ሴት ትናገራለሽ። መልካሙን ከእግዚአብሔር ተቀብለን ክፉን አንቀበልምን? ሲል መለሰ። በዚህ ሁሉ ኢዮብ በተናገረው ኃጢአት አልሰራም። የኢዮብ ሶስት ወዳጆች ኤልፋዝ ቴማናዊው፣ ቢልዳዶስ ሹሃፋዊና ናዕማታዊው የደረሰበትን መከራ ሁሉ በሰሙ ጊዜ ከየቤታቸው ወጥተው ሊያጽናኑት፣ ሊያዝኑለት ተስማምተው ተገናኙ። ከሩቅ ባዩት ጊዜ ሊያውቁት አልቻሉም። ድምፃቸውን ከፍ አድርገው አለቀሱ፣ ልብሳቸውንም ቀደዱ፣ በራሳቸው ላይ ትቢያ ነሰነሱ። ከዚያም ሰባት ቀንና ሰባት ሌሊት በምድር ላይ ከእርሱ ጋር ተቀመጡ። መከራው ታላቅ እንደሆነ ስላዩ ማንም አንድ ቃል አልተናገረውም። ከዚህ በኋላ ኢዮብ አፉን አውጥቶ የተወለደበትን ቀን ረገመ። ወዳጆቹም በመከራው ተጨናንቀው መናገር ጀመሩ። ንጹሃን እንደሚበለጽጉና መከራው የኃጢአት ውጤት እንደሆነ ተከራከሩ። ኢዮብ ግን ንጹህነቱን አጥብቆ እኔ ነቀፋ አይለብኝም ለምን እሰቃይ? ያለው ልቤ ንጹህ ነው አለ። ክርክራቸው ለብዙ ዙሮች ቀጠለ። ኢዮብ ቅንነቱን እየተከላከለና ስቃዩን እየገለጸ፣ በከባድ መከራውና በወዳጆቹ ክስ መካከልም ኢዮብ በእግዚአብሔር ላይ ያለውን እምነት መግለጹን ቀጠለ። እነሆ ቢገድለኝም በእርሱ ታመናለሁ፣ በእርግጥም መንገዴም በፊት ለፊቱ እከላከላለሁ። ታዳጊዬ ሕያው እንደሆነና በመጨረሻም ምድር ላይ እንደሚቆም አውቃለሁ፣ ከሥጋዬም በኋላ እግዚአብሔር እናያለሁ አለ። የዚህን አስተማሪ ታሪክ ቀጣይ ክፍል እንዳያመልጦ ሰብስክራይብ ማድረግና የቻናላችን ቤተሰብ ይሁኑ። ከዚያም ኃይለኛ ማዕበል ተፈጠረ። እግዚአብሔርም ካውሎ ንፋሱ ውስጥ ለኢዮብ ተናገረ። እውቀት በሌላቸው ቃላት እቅዴን የሚያጨልም ይህ ማን ነው? ምድርን ስመሰርት ወዴት ነበርህ? የሰማያት ሕግን ታውቃለህን? ለአንበሳ አደን ታድናለህን? ፈረስን ኃይል ትሰጠዋለህን? እግዚአብሔር ስለ ፍጥረት ምስጢራትና ስለ ተፈጥሮ ዓለም ኢዮብን መጠየቁን ቀጠለ፣ የራሱን ኃይልና ጥበብ አጽንዖት ሰጠ። ኢዮብ በእግዚአብሔር ቃል ተዋርዶና ፈርቶ እኔ የማይገባ ነኝ፣ እኔ ልመልስልህ ጆሮዎቼ ስለ አንተ ሰምተው ነበር፣ አሁን ግን ዓይኖቼ አዩህ። ስለዚህ ራሴን እነቅፋለሁ፣ ባመድም ጽጽታለሁ ሲል መለሰ። እግዚአብሔር ይህን ለኢዮብ ከተናገረ በኋላ ለኤልፋዝ፣ በአንተና በሁለቱ ወዳጆች ተቆጥቻለሁ፣ ስለ እኔ እንደ ባሪያዬ ኢዮብ እውነት አልተናገራችሁምና፣ ባሪያዬ ኢዮብ ስለ እናንተ ይጸልያል፣ እኔም ጸሎቱን እቀበላለሁ አለው። ኤልፋዝና ወዳጆቹም እግዚአብሔር እንዳዘዛቸው አደረጉ። እግዚአብሔርም የኢዮብን ጸሎት ተቀበለ። ኢዮብ ስለ ወዳጆቹ ከጸለየ በኋላ እግዚአብሔር ሀብቱን መለሰለት፣ ከበፊቱ ሁለት እጥፍም ሰጠው። ወንድሞቹና እህቶቹ በፊት የማያውቁትም ሁሉ መጥተው በቤቱ ከእርሱ ጋር በሉ፣ እግዚአብሔር ስላመጣበት መከራ ሁሉ አጽናኑት። እግዚአብሔር የኢዮብን የኃይለኛውን ሕይወት ከፊተኛው ይልቅ ባረከው። ከዚህ በኋላ ኢዮብ መቶ አርባ ዓመት ኖረ፣ ልጆቹንና የልጅ ልጆቹን እስከ አራተኛ ትውልድ አየ። ኢዮብም ሽማግሌ ሆኖ ዘመን ጠግቦ ሞተ። የኢዮብ ሕይወት ለጽኑ እምነትና ለመለኮታዊ ሉዓላዊነት ኃይለኛ ምስክር ነው። በታላቅ መከራውና በመጨረሻው መታደሱ አማካኝነት ስለ ሰው ልጅ መከራ ውስብስብነት፣ ስለማይናወጥ እምነትና አስፈላጊነት፣ ስለ እግዚአብሔር ዓላማዎች ምስጢራት እንማራለን። የኢዮብ ታሪክ ሁኔታዎችን ባንረዳም እንኳን በእግዚአብሔር እንድንታመን ያበረታታናል። የኢዮብን ታሪክ አብራችሁ ለተከታተላችሁ እናመሰግናለን። ይህን ቪዲዮ ከተመቻችሁ ላይክ ማድረግና ሐሳባችሁን በኮሜንት መግለጽ እንዳትረሱ። ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቀጣይ ጉዟችን እንዳያመልጦ እንጋብዛለን። ለጓደኛውም በማጋራት ይህን ታላቅ መልእክት ተካፋይ እንዲሆኑ አድርጉ። በሚቀጥለው በሌላ ቪዲዮ እንገናኛለን። ሰላም ሁኑ።